እናንተ ብቻ ብልጥ አይደለ ያለቃችሁን ሰርግ እንዳላበላሽ ከዚህ ይዛችሁኝ ሄዱ እንዳሉ ቤቱን ከማጋጠሪ በፊት ከዚህ የሆነ ቦታ ይዛኝ በመጨረሻም ሄዋን ስጠብቀው የነበረው ከሴቶቹ ጋር እንደምንም ብላ መቀላቀል ነበረ። እንግዲህ ሀሳቧ ተሳክቶ ከሴቶቹ ጋር ተቀላቅላለች። አሁን ላይ ሄዋን በእርግጠኝነት እነዛን ሴቶች ነጻ ታወጣቸዋለች ማለት ነው። እንግዲህ አቶ ታሪኩ እንዳለው ከሆነ የእናንተን ሰርግ ለመረበሽ ውጭ ላይ ቁማ ባሌ እያለ ስትጮህ አታልሌ እንደምንም ብዬ ከሴቶቹ ጋር ወስጃታለሁ እያለ ነበር። ነገር ግን ህይዋን ደግሞ ሆን ብላ አቀዳበትና አስባበት ከሴቶቹ ጋር ለመግባት ስትል ያጠመደችው ወጥመድ እንደሆነ አላወቀም። እናማ ሂዋን ፖሊስ እንደሆነ ስታውቁ መጨረሻ ላይ ምን እንደሚሰማችሁ ባይገባኝም ሂዋን ግን ጀግናና ጠንካራ እህቶቿን ለማዳን ስትል እራሷን አሳልፋ የሰጠኝ ጀግና ፖሊስ ናት። ሂዋንን እንደኔ የምትወዷት እስኪ በላይክ አሳዩኝ። ሀረግ ድራማ ክፍል ሰባ ስምንትን እንዴት አያችሁት? እንግዲህ ኤፍራታ በአጭር ጊዜ የምንለወጥበትን መንገድ እፈልጋለሁ ካንተ ጋር መስራት እፈልጋለሁ ባለችው መሰረት ነገር ግን ኤፍራታ ይህን ስራ ለመስራት በጣም ከባድ ነው ለእሷ ምክንያቱም ይህ ስራ እንደምናያቸው ከሆነ ማስመሰል እንዲሁም ደግሞ ሀይለኛ መሆንን ይጠይቃል ኤፍራታ ደግሞ ሲፈጥራት የዋህና ሚስኪን የሆነች ልጅ ስለሆነ ይህንን ስራ የምትወጣው አይመስለኝም። ነገር ግን እሷ በአጭር ጊዜ ሀብታም መሆን የምትፈልግበት አንደኛው አላማዋ የነናታንን ቤትና ንብረታቸውን ማስመለስ ስለነበረ ከነሱ ጋር ግዴታ መስራት እንዳለባት ነው ያመነችው። እንግዲህ የአፌት እስከ ዛሬ ድረስ የሚያውቀው ናታንና ወይንም ቢንያም እንደወጉት ቢሆንም ነገር ግን የወጋው የገዛ ዘመዱ እንደሆነ አላወቅም። የገዛ ዘመዱ እንግዲህ ጽዮንን አፍቅረት አለው ለአንድ ቀን ብቻ አገናኘ ብሎ ባለው መሰረት እንግዲህ የአፌት ስለዛተበት በዛ ነገር ስለተናደደ ለመውጋት እንግዲህ ተነሳስቷል። ነገር ግን አሁን ላይ ዳጊንም በጣም ያስፈራዋል። ምክንያቱም ለዘመዱ ያልሆነ ለዳጊም ይህንን ነገር እንደማያደርግበት ምን ዋስትና ላቸው? እንግዲህ ገነት አንደኛውን ነገር ተወጣው ስትል፣ ሌላኛው እየተተካባት ለዘመናት ደብቃ የነበረው የቤዛ እናት የገደለችው ሉሊት መሆኗን እያ ወቀች አሁን ላይ ግን ሄሌናዋን እየወቀሳት ነው። እናም በዝህን ሰሞን እንግዲህ ሉሊት ወደ እስር ቤት መግባቷ አይቀርም። ገነትን ጭምር ልገባ ትችላለች። ምክንያቱም ወንጀልን ደብቃ እስከ ዛሬ ድረስ ማኖሯ እንዲሁም ደግሞ ጽወን እንግዲህ አባቷ መሞቷን የአባቷን መሞት እንዳትሰማ ተብሎ እንግዲህ ለሉሊት ቢነገራትም ሉሊት ደግሞ አለቃ መስማት አለበት በማለት የአፌት ጋር ደውላ ተናግራለ። ታዲያ አሁን ደግሞ የአፌት ለኤፍራታ ይነግራታል። ኤፍራታ ደግሞ ምን የምታውቀው ነገር ስለማይኖራት ለጽዮን ደውላ አባቶች ምኑ ነው ነው በማለት እንግዲህ ጽዮን የምትሰማበት መንገድ ተፈጠረ ማለት ነው። እና ውድ ቤተሰቦች አደይ ሀረግ ድራማን እንዴት አያችሁት እናንተ መጨረሻው ምን ይመስላችኋል እንግዲህ የአፌትና የአፌትና ታሪኩ እስር ቤት የሚገቡበት ቀን እየቀረበ ይመስለኛል ምክንያቱም አሁን ላይ ህይዋን እዛ ከገባች ማለት ያው ስራቸው ሴተኛ ዳሪ እንደመሆኑ መጠን ተጣጥበው ተዘጋጅተው ወደሚሰሩበት ስራ ሲሄዱ እንግዲህ እዛ ላይ ሆና ህይዋን ስራዋን የምትሰራ ይመስለኛል። ህይዋን በጣም ጀግናና ጠንካራ ፖሊስ እንደሆነች አይተነባታል። እንግዲህ አቶ ታሪኩ ህይዋን መጨረሻ ላይ ፖሊስ እንደሆነ ሲያቅ ምን እንደሚሰማ ባላውቅም ብቻ ግን ህዋንን አለማድነቅ አይቻልም። ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ ሰብስክራይብ፣ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ቤዛ መቀየሯ በአሁኑ ሰዓት በጣም አስደመሞኛል። ቤዛ እንግዲህ በፊት ላይ እንደምናያት ክፉና ተንኮለኛ የሆነች ልጅ ነበረ። ዛሬ ላይ ግን ያን ሁሉ ነገር እረስታ ጠንካራና ለሰው አዛኝ ሮሮ ሆናለይ በተለይ ለናጣል